በቤኒሻንጉል ጉምዝ ክልል ከለውጡ ወዲህ የተመዘገቡ ድሎችንና ስኬቶችን በማስቀጠል ሁለንተናዊ ብልጽግናን የማረጋገጥ ስራዎችን አጠናክረው እንደሚያስቀጥሉ የብልጽግና ፓርቲ አመራሮች ተናገሩ። የብልጽግና ፓርቲ የቤኒሻንጉል ጉምዝ ክልል ቅርንጫፍ ጽህፈት ቤት የዘጠኝ ወራት የስራ አፈጻጸም ሪፖርትን ገምግሟል። እናት አለ ሞገስ የብልጽግና ፓርቲ የቤኒሻንጉል ጎሞዝ ክልል ቅርንጫፍ ጽህፈት ቤት የዘጠኝ ወራት የስራ አፈጻጸም ሪፖርትን ገምግሟል። በቤኒሻንጉል ጎሞዝ ክልል ከለውጡ ማግስት የተመዘገቡ ድሎችና ስኬቶችን አጠናክሮ በማስቀጠል ሁለንተናዊ ብልጽግናን የማረጋገጥ ስራዎች ተጠናክረው ይቀጥላሉ ሲሉ በሪፖርት ግምገማው የተገኙ አመራሮች ተናግረዋል። በመድረኩ የተገኙት ባለድርሻ አካላት እንዳሉት ከለውጡ ማግስት ጀምሮ በተደረጉት የሪፎርም ስራዎች የነበሩ ችግሮች ተቀርፈው በሁሉም መስኮች ለውጦች መመዝገባቸውን ገልጸዋል። ስፔሻሊ ለእኛ ክልልም ሁኔታ ከነበርንበት ሁኔታ ማየት ይቻላል። ምክንያቱም እኛ የነበርንበት ሁኔታ ይታወቃል። አንዱ የዳር ተመልካች የነበርንበት ሁኔታ ነው የነበረው። ከለውጡ ከፖለቲካ አኳያ ስንነሳ የተለያዩ ቦታዎች ስንመለከት የኛ ክልል ወይ ደግሞ ከብልጽግና በፊት የነበረውን ሁኔታ በደንብ ማየት ይቻላል። ሌላ ውሳኔ ከሌሎች አግባብ ውሳኔዎች ተላልፎ ለእኛ የሚሰጥበት ሁኔታ የነበረው በሀገር ደረጃ ያለው ሁኔታ ስናይ ግን ከለውጡ በኋላ ብልጽግና ከመሰረትን በኋላ እኛም እንደ ማንኛውም ክልልም እንደ ማንኛውም አካል በዛ ላይ ተሳትፎ የማድረግ በዛ ውሳኔ የማስተላለፍ ሁኔታዎች አሉ። እነ አሁን ከፖለቲካ አኳያ ወረዳችንም በልማቱም ስራ እድል ፈጠራውም በብዙ ውድኖች ጥሩ አፈጻጸም ላይ እንዳለ ነው። ወደፊትም ተጠናክረን እንሰራለን ብዬ እገምታለሁ። በሀገራዊ የለውጥ ጉዞ ባለፉት ሰባት ዓመታት በክልሉ የተመዘገበውን የልማትና የሰላም ስራዎችን አጠናክሮ ለማስቀጠልም ያስፈልጋል ብለዋል። የተመዘገቡ የልማት ድሎችን አበረታች ከመሆናቸው ባለፈም ለቀጣይ የልማትና የሰላም ጉዞ መንገድ የከፈቱ ናቸውም ሲሉ ገልጸዋል። ሰላሙ ላይ ጸጥታው ላይ የጋራ ተያይዘን የምንሰራበትና ፖለቲካ ደግሞ እንደ ግላችን የራሳችን መድረክ እንደ ግላች የምንታገለው ነው የሚሆነው። ከኢኮኖሚ አኳያም በርካታ ስራዎች ማየት እንችላለን። በተለያዩ መልኩ ስፔሻሊ የኢኒሽቲቭ ስራዎችን በተመለከተ ያለንበት ሁኔታ በደንብ ማየት ይቻላል። ሊማት ትሩፋቶችን በተመለከተ በርካታ በሁሉም ወረዳዎቻችን ላይ ማየት ይቻላል። ያለውን ሁኔታ ያለውን ከብልጽግና በኋላ ያለውን ሁኔታ በደንብ አኝተነዋል፣ አይተነዋል። እንደ ከሰላም ጋር በተያያዘ አጠቃላይ እንደ ከማሽ ዞን የኛ ዞን ሁሉም ወረዳ ከሁሉም ቀበሌ ጨምሮ ሰላም ነው። ከዛ በርካታ ስራ ተሰርቶ ነበረ። ሰላም ሁኔታ ከዚህ በፊት ሲሰራ ነበረ። በተለይ ከጽንፈኛ ኃይል ጋር በተያያዘ ሲንቀሳቀስ ነበር። በአሁኑ ሰዓት ሁሉም የእኛ ዞን በአምስት ወረዳ ሰላም ነው። በተለይ የተመሳሳይ የኛ ቀበሌዎችም ሁሉም ሰላም ነው። አሁን ህዝቡ ተንቀሳቅሶ እንደልብ ተንቀሳቅሶ የልማት ስራ የሰሩ ነው። በመሆኑም የተመዘገቡ ሀገራዊ ስኬቶችን በማስከበር ሁለንተናዊ ብልጽግናን ለማረጋገጥ በሚደረጉ ጥረቶች በተለይም የዋጋ ንረትን ማረጋጋት፣ የግብርና ልማት ስራዎችን ማጠናከርና የስራ እድል ፈጠራና ሌሎች ተግባራትን ከማጎልበት አንጻር ከፍተኛ ርብርብ ያስፈልጋልም ብለዋል። ሌላኛው ከኢኮኖሚ አኳያ የነበረውን ከሪፎርሙ በኋላ ያለው የኢኮኖሚ ለውጥ እኛ ባይዞ ስፔሻሊ አሶሳ ዞን ስር ያሉ ወረዳዎች ማለት ይቻላል። ስፔሻሊ ከወርቅ ብንነሳ የነበረውን ሁኔታ በደንብ ማየት ይቻላል። አሁን ብሔራዊ ባንክ በተለያዩ መልኩ የገባ ያለው ወርቅ ከኛ አኳያ ከተለያዩ በእኛ ዞኖች ላይ ስፔሻሊ ከኩርሞ ከመንጌ፣ እና ሽርቆሌ ወረዳዎች ሌላ ሁሉም ወረዳዎች ላይ ማለት ይቻላል። ግን ስፔሻሊ እነዚህ ቦታዎች ላይ የተሰራ ያለው የኢኮኖሚ ሁኔታዎች በደንብ ማየት ይቻላል። ከነዚህ አኳያ የእኛ ሰው ከነበርንበት ሁኔታ አሁን ስናይ በርካታ ለውጦች አሉ። ከኢኮኖሚ አኳያ የተለያዩ አሁን ከሌላው የተሻገረበት ሁኔታ ነው። ከሌሎች አሁን በእግር እንኳ ሂድ የሚባል ሰው የለም። በአሁኑ ሰዓት ያለው ሁኔታ ወደ መኪና የመሸጋገር ሁኔታዎች እና ሌሎች ከኢኮኖሚ አኳያ ማየት እንችላለን። በተለይ እንደ ሀገር ተቀመጠው የኢኒሺየቲቭ ስራ የፓርቲ አቅጣጫ ስለሆነ እሱም እዚህ ጋር በሪፖርቱ የጠንካራ ጎኑ የታየ እያስቀጥሉት ደካማ ጎኑ ደግሞ ተመልሶ ጠንካራ የፓርቲ ስራ ለመስራት እንደገና ተመልሶ እንዲሰሩ ነው ዋናው አላማው። ስለዚህ ይሄ የዛሬ ሪፖርት ግምገማ እኛ የሚያጠናከሩ ጠንካራ ጎናችን ወስደን፣ ደካማ ጎኑ ደግሞ ይዘን ቀጣይ የሚሰራበት አቅጣጫ ነው የሚሆነው እና እንግዲህ ሰላሙ ከማጽናት አኳያ ህዝቡ ሌት ተቀን መስራት አለበት። የድርጅት አባላቱ በተለይ የወረዳ አመራሩ በትኩረት ሰጥቶ ሰላሙ ላይ መስራት እንዳለበት ነው የሚጠበቅብን። በተለይ አባላቱ ደግሞ በቁርጠኝነት ከመታገለ አኳያ ሰፊ ስራ ይጠበቅብናል። በተለይ የወረዳ አመራሩ፣ ድርጅት አባላቱ፣ ካድሬው፣ ህዝቡ ጭምር ብዙ ስራ ይጠበቅብናል፣ ሰላሙን ለማጽናት አኳያ ከለውጡ ማግስት የሴቶች ተሳትፎ እያደገ መጥቷል ያሉት የግምገማ መድረኩ ተሳታፊዎች ሴቶች ለሰላም መስፈንም የበኩላቸውን አበርክቶ በማበረከት ላይ መሆናቸውንም ጠቅሰዋል። ከለውጡ ማግስት በኋላ የሴቶችን ማዕከላዊ ኮሚቴ ለመሳተፋቸው ለእኛ ትልቅ ግባት ነው። እንድንጠናከርም እያረገን ነው። እኛ እንደ መተከል እንደ ዞንም ሆነ እንደ ወረዳ ዙረን መድረኮች ስንፈጥር ይሄ ተሞክሮ እንደ ግባት እየተጠቀምነን፣ ይሄ ብልጽግናችን ለሴቶች ትኩረት እየሰጠ ጠንካራ ሴቶች ወደፊት እያመጣና ውሳኔ ሰጪ ቦታ ላይ በማስቀመጡ ፓርቲያችን ሆነ ብልጽግናችን እያመሰግነ ለሌላው ራያ የሆነ ምናመሰግንበትና ትምህርት እየሰጠን ያለንበት ሁኔታ ነው። ሀገርን በአንድነትና በመተባበር ወደ ተሻለ የእድገት ምዕራፍ ለማሸጋገርና የተመዘገቡ ስኬቶችን በጋራ ለማስቀጠልም እንደሚሰሩ አረጋግጠዋል።